የቀድሞ የህወሀት ሊቀመንበር፣ የቀድሞ የህወሀት ቃል አቀባይ፣ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት፣ የወቅቱ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ካልጀዚራው መሐዲ ሐሰን ጋር በሄድ ቱ ሄድ መሰናዶ ካደረጉት ቆይታ ተቀንጭባ የተሰራጨችው አጭር ተንቀሳቃሽ ምስል የቀሰቀሰችው አቧራ ዛሬም አልሰከነም።

ገሚሱ ጌታቸውን ሲወነጅሉ ገሚሱ ደግሞ እንደ ጠቅላይ ሚኒስትሩ አማካሪነታቸው እና እንደ ፕሪቶሪያ ስምምነት ዋነኛ ፈራሚነታቸው በዚያ መልኩ ጥያቄውን ማለፋቸው ተገቢ ነው ሲሉ ተከላክለውላቸዋል። በእርግጥ በእንግሊዝ ለንደን በተካሄደው የጌታቸውና መሃዲ ሙግት የዘር ማጥፋት ወንጀል የሚለው አጀንዳ በኢትዮጵያ ሰማይ ስር ሲነሳም ይህ የመጀመሪያው አይደለም። ከሰሜን ኢትዮጵያው ጦርነት አስቀድሞ እና በኋላ በኦሮሚያ ክልል የወለጋ ዞኖች ማለትም ምዕራብ ምስራቅ ቄለምና፣ ሆሮጉድሩ ወለጋ፣ በጉራ ፈርዳ፣ በቤኒሻንጉል ጉሙዝ ክልል መተከል ዞን ይህ ወንጀል ተፈጽሟል ሲሉ የሚከሱ አካላትም አሉ። በኢትዮጵያ ውስጥ ያሉ የሰብአዊ መብቶች ተሟጋሽ ተቋማት እንደ ጦር ወንጀል በኢትዮጵያ ውስጥ ያሉ የሰብአዊ መብቶች ተሟጋሽ ተቋማት እንደ ጦር ወንጀል፣ በሰብአዊነት ላይ የሚፈጸም ወንጀል ያሉትን ቢዘረዝሩም የዘር ማጥፋት ወንጀል መፈጸሙን በተመለከተ ግን እስካሁን በይፋ ያሉት ነገር ስለማለታቸው አዲስ ማለዳ የተመለከተችው የተረጋገጠ ሪፖርት የለም። በእርግጥ ተቋማቱ ይህን ባይሉም የተባበሩት መንግስታት በኢትዮጵያ የዘር ማጥፋት ወንጀል እንዲፈጸም የሚያስችሉ ሁኔታዎች እንዳሉ የተናገረው ከሁለት ዓመታት በፊት ነው። የወቅቱ የድርጅቱ የዘር ማጥፋት ወንጀል መከላከል ልዩ አማካሪ አሊስ ዋይሪሙ በኢትዮጵያ ያለውን ሁኔታ አስመልክተው ባወጡት መግለጫ ላይ እየተካሄዱ ባሉ ውጊያዎች በትግራይ፣ አማራ፣ አፋር እና ኦሮሚያ ክልሎች ውስጥ ከፍተኛ የዘር ማጥፋትና ተያያዥ ወንጀሎች የመከሰት አደጋ አለ ብለው ነበር። ልዩ አማካሪዋ ጉዳዩን አስመልክተው ባወጡት መግለጫም በኢትዮጵያ ውስጥ እየተከሰቱ ያሉ ነገሮችን በተመለከተ እየወጡ ያሉ ሪፖርቶች በጣሙን የሚረብሹና ምጃ እንዲወሰድ ጥሪ ማቅረብ የሚያስፈልጋቸው ናቸው ብለውም ነበር። እንደ ምሳሌም የአንድ ቤተሰብ አባላት በሙሉ ስለመገደላቸው፣ ሰዎች በቤተሰባቸው አባል ላይ ዘግናኝ ወንጀል ሲፈጸም እንዲመለከቱ ስለመደረጋቸው፣ አንድ ሙሉ ማህበረሰብ ስለመፈናቀሉ ወይም ከመኖሪያው ስለመባረሩ ሪፖርቶች እንዳሉ ጠቅሰዋል። ቡድኖች በማንነታቸው ምክንያት ተለይተው ለጥቃት ኢላማ እንደሚዳረጉና ለዚህም በሚያመች ሁኔታ ስም እንደሚለጠፍባቸው አማካሪዋ ምሳሌዎችን ጠቅሰው በዚህም የዘር ማጥፋት አደጋ መኖሩንና ስጋቱ እየጨመረ መምጣቱን አመልክተው ነበር። ታዲያ የጌታቸው ረዳ በትግራይ ህዝብ ላይ በማን እንደሆነ ለመግለጽ የህግ ባለሙያነታቸው እንዳገዳቸው ባመላከቱበት ቃለ መጠይቅ የዘር ማጥፋት ወንጀል መፈጸሙን መግለጻቸው። ከዚህ ቀደም በሌሎች የኢትዮጵያ አካባቢዎችም ተፈጽሟል የሚባለው የዘር ማጥፋት ወንጀል ዳግም የኢንተርኔቱን ሞገድ እንዲቆጣጠሩ አስገድዷል። በእርግጥ ግን የዘር ማጥፋት ወንጀል ተፈጽሟል የሚባለው መቼ ነው? ከሌሎች የሰብአዊ መብቶች ጥሰቶችስ ምን ይለየዋል? የሚለውን በተመለከተ አዲስ ማለዳ ከሶስት ዓመታት በፊት ታህሳስ 2015 ዓ ቀድሞ የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለን ጠይቃቸው ነበር። የዘር ማጥፋት ወንጀልን በተመለከተ የሚሰጡ አስተያየቶች ዳግም ወደ አደባባይ መምጣታቸውን ተከትሎ ዋና ኮሚሽነሩን ሙያዊ ምልከታ ማጋራቱ አስፈላጊ ሆኖ ስለተገኘም የባለሙያውን ምልከታ እንድትከታተሉት ጋብዘናቸዋል። ውስጥ በተፈጠሩት የተለያዩ አይነት በተለይ ብሔርን መሰረት ያደረጉ ግጭቶች እና ጥቃቶች በጣም በርካታ ሰዎች በብሔር ማንነታቸው ጥቃት የደረሰባቸው መሆኑ ይታወቃል። በብሔር ማንነታቸው ጥቃት የደረሰባቸው ሰዎች ወገኖች ደግሞ ያ የተፈጸመባቸው ጥቃት በብሔር ማንነት ወይም ደግሞ በማንነታቸው ምክንያት ስለሆነ ይህንን በማንነታቸው ወይም በብሔር ማንነታቸው የተሰነዘረባቸውን ጥቃት እንደ ዘር ማጥፋት ወንጀል አድርገው ብዙ ጊዜ ሲገልጹት ይደመጣል። እኛ እንደ ብሔራዊ ሰብአዊ መብቶች ተቋም የምናደርገው ምርመራ በዓለም አቀፍ የሰብአዊ መብት ህጎች በዓለም አቀፍ የሰብአዊ መብት መርሆች ደረጃዎች እና ኢትዮጵያ ውስጥ ባሉ ህጎች መሰረት የሚመራ ስራ ነው። በዚህ መሰረት የዘር ማጥፋት ወንጀል ማለት ምን ማለት ነው? የዘር ማጥፋት ወንጀልን የሚያቋቁሙት የህግና የፍሬ ነገር ነጥቦች ወይም መስፈርቶች ምንድን ናቸው? የብሔርን መሰረት ያደረጉ ጥቃቶች ጠባያቸው ምን አይነት ነው? የሚለውን በአለም አቀፉ የሰብአዊ መብት ስምምነቶች፣ መርሆች፣ ደረጃዎች ነው የምንመረምረው። ስለሆነም ለምሳሌ ከባድ ከሚባሉት የግፍና የጭካኔ ወንጀሎች በእንግሊዝኛው ቋንቋ አትሮሲቲ ክራይምስ ይባላሉ። ከነዚህ ውስጥ ይሄ የዘር ማጥፋት ወንጀል የሚባል፣ በሰብአዊነት ላይ የሚፈጸም ወንጀል የሚባል፣ የጦር ወንጀል የሚባል እያንዳንዳቸው የህግ ጽንሰ ሀሳቦች ናቸው በሰብአዊ መብት ስምምነቶች ውስጥ እያንዳንዱን የወንጀል አይነት የሚያቋቁሙ የህግና የፍሬ ነገር መስፈርቶች አሉ። ስለዚህ ከሱ አንጻር ነው የምንመረምራቸው እና እስካሁን ባደረግናቸው የተለያዩ አካባቢዎች በተፈጸሙ ጥቃቶች እስካሁን ባደረግናቸው ምርመራዎች የተለያዩ አይነት ጥቃቶች በሰብአዊነት ላይ የተፈጸሙ ወንጀሎች ወይም ደግሞ በእንግሊዝኛው ቋንቋ ክራይምስ አጌንስት ዩማኒቲ አንዳንድ ጊዜ ደግሞ በግጭት አውድ ውስጥ የተፈጸመ ሲሆን ደግሞ የጦር ወንጀል ወይም በእንግሊዝኛው ቋንቋ ቋንቋ ወር ክራይምስ የሚባለውን መስፈርት የሚያሟሉ እንጂ የዘር ማጥፋት ወንጀል የሚለውን የሕግና የፍሬ ነገር መስፈርት የሚያሟላ ሆኖ አናገኘውም እና በዚህም የተነሳ ይህንን በተደጋጋሚ እንገልጻለን፣ እናስረዳለን። ነገር ግን ይህ ክርክር አለ። ሁልጊዜም በብሔር ማንነቱ ወይም በሌላ ማንነቱ ጥቃት የተፈጸመበት የማህበረሰብ ክፍል የተነጣጠረበትን ጥቃት እንደ ዘር ማጥፋት ጥቃት አድርጎ የማሰብ ስሜት አዲስ አይደለም። በኢትዮጵያ ውስጥ ብቻ ሳይሆን በብዙ የዓለም ክፍሎች ውስጥ የሚያጋጥም አረዳድ ነው። ግን ይሄ የማህበረሰብ አባሎች በራሳቸው ምናብ ስለ ዘር ማጥፋት ወንጀል ያላቸው አረዳድ እና እኛ በሰብአዊ መብቶች ስራ ላይ የተሰማራን ሰዎች ደግሞ የዘር ማጥፋት ወንጀል ምንድን ነው የሚለውን ነገር የምንተረጉምበት መስፈርት የተለያየ ነው እና ይህንን ብዙ ጊዜ ለማስረዳት ጥረት እናደርጋለን እና የተወሰኑ ሰዎች በትክክል ላይረዱት ይችሉ ይሆናል። ግን በጥንቃቄ መመልከት ያለብን ነገር ነው። በዓለም አቀፍ ደረጃም ቢሆን የዘር ማጥፋት ወንጀል ተብለው የሚታወቁት በጣም የተወሰኑ ጉዳዮች ናቸው። ምክንያቱም ይህ ከባድ የሆነ ወንጀል ነው እና ይህንን መስፈርት ያሟላ ወንጀል ሲሆን በስሙ ልትጠሪው ይገባል። የዚህ አይነት ወንጀል ካልሆነ ግን በአንድ ሀገር ውስጥ ይህን ያህል የተስፋፋ አንዱ ወገን በሌላው ወገን ላይ የወገን ላይ የዘር ማጥፋት ወንጀል ፈጽመዋል የሚል ትርክት ግን ደግሞ በብዛት መነገሩ ደግሞ አሉታዊ ተጽዕኖም ይኖረዋል ስለዚህ ትንሽ ይህንን ቃል አጠቃቀም በጥንቃቄ ልናደርገው ይገባል፣ በኃላፊነት ስሜት ልናደርገው ይገባል። አንዳንድ ወገኖች በተለይ በቅርብ ጊዜ ኢትዮጵያ ውስጥ ለመታዘብ እንደሚቻለው ለማራመድ የሚፈልጉትን የፖለቲካ አስተሳሰብ ወይም አጀንዳ ለማራመድ እንደ ፖለቲካ ስልትም ይጠቀሙበታል። የዘር ማጥፋት ጥቃት ተፈጽሞብናል የሚለውን አቤቱታ ማለት ነው። ስለዚህ ይሄ እንደው በቀላሉ ሊታይ የሚገባ ስላልሆነ በከፍተኛ የኃላፊነት ስሜት ነው ሊጤን የሚገባው ላለውን አሁን እንደገለጽኩት ሳራ፣ ኢትዮጵያ ውስጥ የተፈጸሙት የተለያዩ አይነት የሰብአዊ መብት ጥሰቶች ብሔርን ወይም ሃይማኖትን መሰረት አድርገው የተፈጸሙ በሰብአዊነት ላይ የተፈጸሙ ከባድ የሰብአዊ መብት ጥሰቶች እንጂ የዘር ማጥፋት ወንጀል ሊባሉ የሚችሉ አይደሉም ነው። እንደገለጽኩት ኢትዮጵያ ውስጥ የሚፈጸሙትን ሁሉንም የሰብአዊ መብት ጥሰቶች የኢትዮጵያ ሰብአዊ መብት ኮሚሽን ለመመርመር ለመከታተል ችለናል ማለት አይደለም። በጣም ከአቅማችን በላይ የሆኑ ዘርፈ ብዙ የሰብአዊ መብት ችግሮች፣ ጥሰቶች በየዕለቱ በየጊዜው እንደሚከሰቱ ይታወቃል እና ተቋማዊ አቅማችንም ውስን ስለሆነ ሁሉም ቦታ ሁሉም ጉዳይ ላይ ለመድረስ እንደማንችል የታወቀ ነው። ግን በተቻለ መጠን በተለይ ዋና ዋና አሳሳቢ ናቸው የተባሉ ጉዳዮችን ምላሽ ለመስጠት የተቻለውን ጥረት እናደርጋለን። ሃይማኖትን መሰረት ያደረጉ ጥቃቶችም ደግሞ የተከሰቱ መሆናቸው እና እኛም የዘገብንና ያጣራንና ሪፖርትም ያቀረብንባቸው ያሉ መሆኑ ይታወቃል። ስለዚህ ምላሽ አልተሰጠም ለማለት እንኳን ያስቸግራል። ነገር ግን ትክክለኛ የሆነው አስተያየት ምንድን ነው? በሁሉም ጉዳይ ላይ ግን ሪፖርት ማውጣት እንችላለን ማለት አይደለም። ይሄ ያው ከአቅም ውስንነትም ጋር ይያያዛል እና የዚህ አይነት ውስንነት አለ። በሌላ በኩል ግን እንግዲህ የተለያዩ ወገኖች ቅድም በገለጽኩት ምክንያት ራሴን መደጋገም እንዳይሆንብኝ እንጂ የተወሰኑ ቡድኖች የሚፈልጉት የእነሱ ማህበረሰብ ወይም የነሱ ብሔርን ወይም የነሱን ሃይማኖት ተከታዮች ላይ የተፈጸመው ጥቃት ዘር ማጥፋት ጥቃት ነው ተብሎ እንዲገለጽ የመፈለግ ይህንን የመስማት ፍላጎት አለ። ግን ደጋግሜ እንደገለጽኩት የዘር ማጥፋት ወንጀል የራሱ የሆነ የሕግና የፍሬ ነገር መስፈርቶች ያሉት በዓለም አቀፍም በሀገር ውስጥ ሕግም ትርጓሜ ያለው ጽንሰ ሐሳብ ነው እና እኛ በዛ መስፈርት ነው የምንመረምረው እና ከዚህ መስፈርት አንጻር ኢትዮጵያ ውስጥ እስካሁን የተፈጸሙት ወንጀሎች የዘር ማጥፋት ወንጀል ነው የሚያሰኝ ድምዳሜ የለም። ይህን ደግሞ የተመለከችው እንደሆነ በትክክል የተመለከት ነው እንደሆነ ሳራ፣ በኢትዮጵያ ሰብአዊ መብቶች ኮሚሽን ብቻ ሳይሆን በሌሎችም በርካታ የዓለም አቀፍ የሰብአዊ መብት ድርጅቶች በተደረጉ ምርመራዎች በአንዳቸውም እንኳ ቢሆን ኢትዮጵያ ውስጥ የተፈጸመው የሰብአዊ መብት ጥሰት የዘር ማጥፋት ወንጀል ነው የሚል ሪፖርት በአንዳቸውም የቢያንስ ተአማኒ በሆኑ ዓለም አቀፍ የሰብአዊ መብት ተቋሞች የቀረበ ሪፖርት የለም። የሰብአዊ መብት ጥሰቶች መኖራቸው አይካድም። የተፈጸሙት የሰብአዊ መብት ጥሰቶች እጅግ በጣም ከባድ የሰብአዊ መብት ጥሰቶችና በሰብአዊነት ላይ የተፈጸሙ ከባድ የግፍና የጭካኔ ወንጀል መሆናቸው አይካድም። ግን አንድም እንኳን ዓለም አቀፋዊ የሰብአዊ መብት ተቋም እኛ እንደ ብሔራዊ ሰብአዊ መብቶች ተቋም ከደረስንበት ድምዳሜ በተለየ ወይም በሚቃረን አይነት መንገድ ኢትዮጵያ ውስጥ የዘር ማጥፋት ወንጀል ተፈጽሟል ብሎ ተአማኒ ሪፖርት ያቀረበ አንድም እንኳን ዓለም አቀፍ የሰብአዊ መብት ተቋም የለም። ተአማኒ የሆነ ዓለም አቀፍ የሰብአዊ መብት ተቋም ማለት ነው። ስለዚህ ይሄ የዘር ማጥፋት የሚለው ቃል አጠቃቀምን በብዛት የምታደምጩው ምናልባት በማህበራዊ ሚዲያ ላይ ምናልባት በአንዳንድ ሚዲያዎች ላይ ምናልባት የተወሰነ የፖለቲካ አስተሳሰብን ወይም ዓላማን ለማራመድ በሚፈልጉ የፖለቲካ ቡድኖችና ደጋፊዎቻቸው የሚሰማ የሚወረወር ቃልና ጽንሰ ሀሳብ እንጂ በአንድም እንኳን ተአማኒ በሆነ የሰብአዊ መብቶችን ስራ በሚሰራ ተቋም የተረጋገጠ ነገር አይደለም። ለዚህም ነው ትንሽ የዚህ ቃል አጠቃቀም ኃላፊነት የጎደለው ይመስላል የምንለው እና በጣም በጥንቃቄ ነው ይሄንን ቃል መጠቀም መቻል ያለብን፣ እና ኢትዮጵያ ውስጥ በተለይ ከቅርብ ጊዜ ወዲህ በጣም ኃላፊነት የጎደለው የዚህ ቃል እና ጽንሰ ሀሳብ አጠቃቀም አለ እና ልንቆጠብ ይገባል ከዚህ አይነቱ ኃላፊነት የጎደለው ቃልና አጠቃቀም። የጌታቸው ረዳን የዘር ማጥፋት ወንጀል ተፈጽሟል ብያኔ መነሻ በማድረግ የቀድሞ የኢሰመኮ ዋና ኮሚሽነር ዳንኤል በቀለ ከዚህ ቀደም ለአዲስ ማለዳ የሰጧትን ማብራሪያ የጋበዝንበት ጥንቅር ተቋጭተዋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።